የአላባ ሕዝብ ከታሪክ አንፃር ማን ነው? እንዴት ነው ብለት ትገልጽልኛል? አላባ ለምንም አይነት ውሳኔ ሲወሰን በውገቴ ነው ቁጭ ብሎ የሚወስኑ ትልቅ ነገር በእጁ እንዳለ ተገንዝቦ የአላባው ማህበረሰብ፣ ወጣቱ ትውልድ አውቆ ይህን ነገር ለሌሎች ኮርቶ መናገር ያለብት። በተለያየ ሱልጣኔቶች ውስጥ በጎጎት በሀድያው ሱልጣኔት፣ በይፋ ሱልጣኔት፣ በተለያየ ባህርላ ሱልጣኔቶች ውስጥ ራሱን ታሪኩን ያስቀመጠ ማህበረሰብ ነው። ከእስልምና ታሪክ ጋር ከእስልምና ኢትዮጵያ ውስጥ መስፋፋት ጋር ከእስልምና የሀገር ግንባታ እንትን ጋር የተጣመረ የተያያዘ ታሪክ ያለው ማህበረሰብ እዛ ብሎ ምን ፈጠሩት? የድሮ እነዚ ሀይቾቹ የአላባ የጥንታዊ ሀይቾቹ አዋቂዎቹ ሊቶቹ ሴራን ነው እንትን ያደረጉት። ሴራን የሚባል ህግ ፕሮግራማችን ያዳ ካያ ይባላል። ያዳ ካያ ማለት በሀላብኛ ቋንቋ የነገሮች ሁሉ ጅማሬም ፍጻሜም የሚደረግበት መነሻ የሚደረግበት ነገሮች የሚለዩበት ቃልና ቋንቋ ነው። ክብራትና ክብራን ተመልካቾቻችን የሀላባ ቲቪን ትከታተሉ። ዛሬ በአዲስ መልክ በአዲስ ፕሮግራም መጥተናል። ፕሮግራማችን ያዳ ካያ ይባላል። ያዳ ካያ ማለት ባህላዊኛ ቋንቋ የነገሮች ሁሉ ጅማሬም ፍጻሜም የሚደረግበት መነሻ የሚደረግበት ነገሮች የሚለዩበት ቃልና ቋንቋ ነው። በዚህ ፕሮግራማችን ለተከታታይ ጊዜ በርካታ ባለሙያዎችን በዕድሜ ብዙ ያዩትን መነሳት ሲኖርበት ያልተነሱ ሀሳቦች ውስጣቸው ያሉ ሰዎችን ለትውልድ ብዙ ነገር ማስጨበጥ የሚችሉ ታላላቅ እንግዶችን እዤ ቀርባለሁ። አዘጋጅና አቅራቢው እኔ አብዲ ኢማም ሱራጅ እባላለሁ። ለዛሬ ያቀረብኩት እንግዳችን አቶ አምረላ ጠላሃ የሀላባ ሕዝብ ልማት ማህበር ዋና ስራ አስኪያጅና እንዲሁም የታሪክ ጸሐፊ ነው። ዛሬ የተለያዩ ሀሳቦችን እንደ ጅምር እናነሳለን። አምሮ፣ በቅድሚያ ጥሪያችንን አክብረህ እዚህ ድረስ በመምጣትህ እጅግ በጣም አድርጌ ያመሰግናለሁ። ይህም እንግዲህ ቀርታችን ስለ ጋብዛችን በጣም ነው የማመሰግናቸው። ይቅርታ እንግዲህ አስፈቅጄ አንተ ልበልህ፣ ያው ፕሮቶኮልህ አንቱ ቢያስብልም በዕድሜህም ስለምበልጥህ አንተ ብዬ ነው የምንገባውና በድጋሚ በጣም ነው የማመሰግነው። ይህን ፕሮግራም ስንጀምር እንደ ሀላባ ማህበረሰብ በርካታ ዓለም ሊያውቃቸው የሚገባቸው ሴቶች አሉት። አንተ ደግሞ የታሪክም ጸሐፊ ነህ። የመጀመሪያውን ባልተሳሳት የመጀመሪያውን የሐላባን ታሪክ መጽሐፍ የጻፍ ከው አንተ ነህ ይመስለኛል። እና በስራህም ሂደት በጣም በርካታ ነገሮችን ጠልቀህ የማየት ልምዱ አለህ እንደ ሐላብኛ እንደ ሴራም ከዚህ አንጻር አንተን ግድ አርግ ያለውና እስቲ የሐላባ ህዝብ ከታሪክ አንጻር ማን ነው እንዴት ነው ብለህ ትገልጽልኛለህ? እንግዲህ በጣም አመሰግናለሁ። ያው ይሄ ፕሮግራም ጥሩ እኛ የህላባን ማህበረሰብ ለማያውቁ ማህበረሰቦች ለሌሎች መንገር እንድነገር የሚያደርግ ፕሮግራም የሆነ ጥሩ ፕሮግራም ነው የጀመርከው ያዳ ካያ እንግዲህ ማለት ያው የህላባ የትኛውን በትልቁ በሴራ በውቀቴ ላይ ከአጀንዳ ጋር ተያይዞ የሚነሳ ስለሆነ ይሄ ጥሩ አጀንዳ ነው። ይህንም ወስደው ከታሪክ አንጻር ያው ቅድም እንዳልከው እኔ በእርግጥ የታሪክ እንትን አይደለሁም የታሪክ ባለሙያ አይደለሁም። ግን ያው ክፍተቱን አይቼ ክፍተቱን ሳይ ጊዜ ባህላባ ላይ ታሪኮች ምናምን ስላልተሰሩ እነዛ ላይ ለመስራት ብዬ ያንን ክፍተት ለሙላት ነው የገባሁት። እንግዲህ አሁን ግን ሌሎች የታሪክ እንትኖችም እየመጡ ነው ያሉት። ጥሩ እንትን አለ። እኔ በታሪክ ባየሁት እንትን ባየሁት እንትን ከአላባ ማህበረሰብ ከታሪክ አንጻር ሳየው የመጀመሪያ ከእስልምና ታሪክ ጋር ከእስልምና ኢትዮጵያ ውስጥ መስፋፋት ጋር ከእስልምና የሀገር ግንባታ እንትን ጋር የተጣመረ የተያያዘ ታሪክ ያለው ማህበረሰብ ነው። የአለባ ማህበረሰብ ከአረብ ነጋዴዎች፣ እስልምና አስተማሪዎችና ጥንታዊ የሀርላ የሀርላ ማህበረሰቦች ጋር የሁለቱ ውህደት የፈጠረው ማህበረሰብ ነው። የአለባ ማህበረሰብ ከታሪክ አንጻር የአለባ ማህበረሰብ ከታሪክ አንጻር ኢትዮጵያ ውስጥ የተፈጠሩ እስላማዊ ሱልጣኔቶች ሁሉ እዛ ላይ የራሱ አሻራ ያለው በመስራችነት በአባልነት፣ በተለያየ እንትን ሆኖ ያሳለፈ ማህበረሰብ ነው። የአላባ ማሰረብ ኢትዮጵያ ላይ በሚደረጉ የእስልምና እንቅስቃሴ የተለያዩ አቅጣጫዎች ላይ ሄዶ እዛ ቀልጦ የቀረ ማህበረሰብ ነው። ከታሪክ አንጻር ስንመለከተው የአላባ ማህበረሰብ ከታሪክ አንጻር ስንመለከተው የራሱ ግዛት የራሱን ግዛት የፈጠረ ይህም ደግሞ በታሪክ የተመዘገበለት ተመዝግቦ ሪከርድ የሆኑ እንትኖች የሚገኙ የተለያዩ የትላልቅ ተጓዦች የአውሮፓ ተጓዦች በካርታቸው ላይ ያስቀመጡት እና ደግሞ አላባ ትልቅ በዚህ ታሪክ ሂደት ውስጥ በነበሩ ለግዛቱ የሚሆን ትልቅ የሴራ የሚባል ሴራ የሚባል የራሱ መተዳደሪያ ደንብ የፈጠረ እና በተለያዩ ማህበረሰቦች ጋር ደግሞ በዚህ የታሪክ ሂደት ውስጥ ገብቶ የተለያየ ማህበረሰብ በቋንቋ በባህል በዘራረግ ምናምን የተሳሰረ ማህበረሰብ ነው። የአላባ አንጻር የአላባ ማህበረሰብ ከታሪክ አንጻር ስንመለከት ሁሉ ቦታ ላይ ታገኛለ። የአላባ ማህበረሰብ ወደ ምስራቅ ብትሄድ የአላባ መስገድ የተሳሰሩ ማህበረሰቦችን ታገኛለ። ወደ ደቡብ ስቴት ታገኛለ። ወደ ምዕራብ ስቴት ታገኛለ። የአላባ ማህበረሰብ የተለያየ ቦታ ላይ አሻራውን ጥሎ ያለፈ የአላባ አባቶች የጥንታዊ አባቶች አላባን የመሰረቱ የሚባሉ አባቶች ቀብራቸው በተለያየ ቦታ ላይ መገኘቱ ታሪክ አንጻር ስንመለከቱ የአላባ ህዝብ በተለያየ ማህበረሰብ ውስጥ ገብቶ ዛው ቀልጦ የቀረ ማህበረሰብ እና አሁን ደግሞ ያንን ደግሞ እስከዛ ድረስ ታሪኩን ጠብቆ ማንነቱን ዞ አንዴ ሲጠብ፣ አንዴ ሲሰፋ፣ አንዴ ሲገብር፣ አንዴ አልገብርም እያለ እንትን ስል አንዴ ሲጠነክር፣ ሲያስገብር፣ አንዴ ሲጠነክር፣ አንዴ ሲበተን፣ አንዴ ሲዋሃድ ከሌሎች ማህበረሰብ በተለያየ እንትን ማለት ነው በተለያየ ሱልጣኔቶች ውስጥ በጎጎት በህድያው ስልጣኔት በይፋ ሱልጣኔት በተለያየ ባህርላ ሱልጣኔቶች ውስጥ ራሱን ታሪኩን ያስቀመጠ ማህበረሰብ ነው የሃላባ ማህበረሰብ ከታሪክ አንጻር ስንመለከተው፣ ማለት ነው ጥሩ። ሌላው ደግሞ የሃላባ ታሪክ ከታሪክ ሰነዶች አንጻር ስታየው እንዴት ነው ተሰድሮ የተቀመጠው? እንዴት ነው የተሰነደው? ያው እንግዲህ አንድ ማህበረሰብ የአንድ ታሪክ ያው ሁለት እና ለምሳሌ በአፈታሪክ የሚነገር ታሪክ አለ። ሌላው ደግሞ በሰነድ የተሰንዶ በዘመኑ የተዘነዶ የተቀመጡ ታሪኮች አሉ። አሁን የአፈ ታሪኩ ብዙ ሊያወዛግበን ይችላል። የአፈ ታሪኩ የተለያዩ አይነት የአፈ ታሪኮች አንድ አባት ስጠይቃቸው የሆነ ነገር ይነግረዋል፣ የሆነ አባት ስጠይቃቸው ደግሞ የሆነ ነገር ይነግረዋል። ከአመጣጥ ያረጉታል፣ ያሳንሳሉ፣ እንትን የማድረግ ነገር አለ። ግን ከሰነድ አንጻር ስንመለከተው ለመጀመሪያ ጊዜ ያው ያለባ ቅድም እንዳልኩት የሀርላ የሀርላ ማህበረሰብ አንድ ጎሳ ሆኖ የነበረ ማህበረሰብ ነው። ከዛ ከዛ ወጥቶ ደግሞ የራሱን የራሱን ግዛት የፈጠረ ማህበረሰብ ነው። ይህንን ዙዋያዲን የአካን የሚባል የሳንዲያጎ ዩኒቨርሲቲ ተመራማሪ አንድ የጻፉ መጽሐፍ አለ። በአፍሪካ ህዝቦች ላይ የጻፉ መጽሐፍ አለ። እዛ ላይ የአላባ ማህበረሰብ በ በአስርና እስከ አስራ ሁለት በነበረው ማህበረሰብ የራሱን ግዛት የፈጠረ ማህበረሰብ ነው ብሎ በራሱ ጥናት ያረጋገጠውን እንትን አለ። ይሱ ይሄ ግን ከታሪክ አንጻር ለመጀመሪያ ጊዜ ሪካርድድ የሆነው የተገኘው በ በአስራአራት አስራአራት እስከ አስራአራት ሀያዘጠኝ ባለው ዘመን ውስጥ የነበረ በንጉስ ይሳቅ ንጉሥ ይሳቅ የሚባል የሸዋ አጼ አለ። ለዛ ከዛ እሱን ለማድነቅ በተጻፈው መጽሐፉ እሱም ለማድነቅ ግጥም አለች አንድ ግጥም አለች እዛ ውስጥ ከተጠቀሱ ህዝቦች መካከል አላባ አንደኛው እዛ ህዝቦች ብዙ ህዝቦች ተጠቅሷል። ያ ንጉስ አስገበራቸው ተብሎ ከተጠቀሰው ህዝቦች ውስጥ ያ ግጥም ላይ ሰውዬው ንጉሱን የምታደንቅ ግጥም ብትሆንም የአላባን የዛሬ 700 ዓመት አካባቢ የአላባ ማህበረሰብ መኖሩን የራሱ ግዛት እንደነበረው ገብር ብሎ ጥያቄ ሲቀርብል አልገብርም ብሎ እንግዲህ ትልቅ አላባን እንኳን አስገብሯል በሚል ትርክ የተደረገ ነው የመጀመሪያ ግጥም ላይ ምን ይላል መሰለህ ስንቱን ንቅጠረው ይላል ግጥሙ ያ ብሎ ስለ ንጉሱ ነው የሚያወራው። ንጉሱ አስገበራቸው ነው አንተም። ጭብጡ ግን ለእኛ ስለ ታሪክ እንትን ይጠቅመናል። ይሄ ነገር አላባ ገበረ፣ የላቦላ ገበረ፣ የጣይቶ ገበረ። እነዚህ ህዝቦቻው የሉም። ላቦላ፣ የጣይቱ፣ አላባ ገበረ። ፎክረው ነበረ። እንኳን ለዛ ጦር ሰማይ ቢገለበት አንገብርም ሲሉ የነበሩትን አስገበራቸው ነው። አሁን እዚህ ጋር እኛ የምናወጣው አንደኛ አላማ ነው። መጀመሪያ ላይ ነው ግጥሙ ላይ የተቀመጠው ጠንካራ መሆኑን ያሳያል። ከነበሩት ማለት ነው። ሁለት ያ ደግሞ የራሳቸው ጦር አላቸው። አንገብርም ብሎ ፎክረዋል። እንግዲህ የሆነ ውጊያ ተካሂዷል። እንግዲህ በመናብ ብንሄድ እዛ ቦታ ላይ የዛን ቀን መቼም የዛ በፊልምም በታሪክም እንደሚታወቁ በዛ ዘመን የነበረው የጦርነት ሂደት ገብር ወይም ይላል ይመጣብሃል። አልገብርም ትላለ ትፎክራለ ከዛ ቀጠሮ ትይዛለ መስመር ልትዋጋ ማለት ነው። ሁለቱም ሳይድ እንደዚህ ሆኖ አይነት ኢማጂን ስናደረገው የዛ አይነት ጦርነት ተካሄዶ የዛኛው ወገን በመሳሪያ በምናምን በልጦ ተሸንፏል ማለት ነው። ከዛ ገብሯል ማለት ነው። ስለዚህ ለአላባ ለመጀመሪያ ጊዜ ሪካርድ የሆነችው ታሪክ እሷ ታሪክ ነች። ሁለተኛው ታሪክ ደግሞ ከሰላሳ ዓመት በኋላ ወይም ደግሞ ከስልሳ ከንትን ዓመት በኋላ የአላባ የሀዲያ ሱልጣኔት አካል ሆኖ እናገኘዋለን። በዘራቆብ ዘመን አፄ ዘራቆብ የሚባል ከ1430 ምናምን እስከ 60 ምናምን የሸዋን ነገስ ንጉስ የነበረ ነው። እሱ ላይ አመፅ ሀዲያ የሚባለው ኮንሴፕት ምንድን ነው? በዛ ዘመን የብዙ ህዝቦች የፈጠሩት እስላማዊ አንድነት ያላቸው ማህበረሰቦች የፈጠሩት ህብረት ነው። የሆነ ህብረት ነው። የተለያየ ቋንቋ ተናጋሪዎች እስልምና አስተሳስሯቸው አንድነት በመጀመሪያ በመዳከማቸው አንድነትን የፈጠሩ ማህበረሰቦች የፈጠሩ እዛ ውስጥ አንዱ አላባ ነበር። እዛ ታሪክ ላይ እነዚህ የአላባ እነዚህ መሂቆ የሚባል አለ አንዱ ገራድ ማለት ነው። እዛ መሂቆ ማመፁን አንዱ ሾልኮ ወጥቶ ሄዶ ለንጉሱ ይነግረዋል። ለአጼ ዘራቆ ቤት ነው፣ እዚህ ደብረ ብርሃን ሄዶ ይነግረዋል። ይሄ የተጻፈው የአጼ ሰራ ያቆብ እንትን ላይ ነው። ጉሎ ዜና ብሎ የተጻፈው አንድ የሀዲያ ገራድ መጣና መሂቆ የሚባል ሀዲዮችን እያስተባበረብህ ነው ብሎ ይነግረዋል። ሲነግረው ጊዜ ምን ብሎ ይጠይቀዋል። ከመሂቆ ጋር ያበሩት እነማን ናቸው ብሎ ሲጠይቅ የሀላባው ገራድ፣ የቀቤናው ገራድ፣ የገንዝ ገራድ፣ ወሰጋ ገራድ ምናምን እያለ ይዘረዝራል እዛ እንትን ላይ ስለዚህ አምፀዋል ማለት ነው የዛ ጊዜ አላባ ገራ ስሙ አልተጠቀሰ ሰውዬ ነበረ ማለት ነው። ስሙ ማን ነው አናውቀውም። ታሪኩ ላይ የተጻፈው የአላባው ገራት ተብሎ ይጽፋ ማለት የቀቤናም ገራት ተብሎ በዛ ላይ ተጠቅሷል። ገንዝ የሚባልም ህዝብ ነበረ፣ እሱም ተጠቅሷል እዛ ላይ። ወሰጋ የሚባልም እንደዚሁ በግዕዝ የተጻፈ እንትን ነው ታሪኩ ላይ ማለት ነው። ያ እዛ ላይ እንግዲህ ያ የሚያሳየው እዛ ታሪክ ላይ ራሱ ከማስከበርም አልፎ ሲያምጽ የነበረ ንጉስ ሲታገለ ያለ አደገኛ እንትን አረጉና ከመካከላቸው የተወሰነውን ሸረፈና ንጉሱ የዳሞት ጦር የሚባል አለ እሱን ጨምሮ ላከባቸውና እና ውጊያ እያረጉ እነዛ ገራዶች የሚገርምህ ውጊያ እያረጉ ነው የሞቱት። ይሄ የሚያሳየው እንግዲህ ይሄ ሪከርድድ የሆነ ታሪክ ነው፣ በዛ ዘመን የተጻፈ ንጉስ ሲታገል የነበረ ማህበረሰብ ነው። የራሱን ግዛት ለማስጠበቅ ማንነቱን ለማስጠበቅ ሲታገል እንትን የነበረ ማህበረሰብ። ይሄ ሁለተኛው ከታሪክ አንጻር ሪከርድድ የሆነ እንትን አለ። ከዛ በተረፈ ደግሞ በኢማም አህመድ ጦርነት ላይ የአላባ ማህበረሰብ ተሳትፏል በዚህ በአመድ የኢማም አህመድ ሰራዊት ሆኖ ማለት ነው ኢማም አህመድ መጀመሪያ ሻዋ ላይ እዚህ ፋጠጋር የሚባል ቦታ አሁን እዚህ በደብረ ዘይት እና እንትን አካባቢ ላይ ባደረገው ሽምብራ ኩሬ ሽምብራ ኩሬ የሚባል እዛች ቦታ ላይ ካሸነፈ በኋላ ድል እንትን ካረገ በኋላ ወደ ጉራጌም ሄዶ ምናምን ካስገበረ በኋላ ወደ ሀዲያ ግዛት መምጣቱን ተዘግቧል የአረብ ፈቂ የሚባለው ጸሀፊ እዛ ውስጥ አላባ አንዱ የዛ አካል ሆነው ወደ ባሌ የከሱ ሰራዊት ጋር የጋብቻ ዝምድና ፈጥሮ ኢማም አህመድ ሰራዊቱም ደግሞ ከአብዱልናስር የሚባል የእሱ ጀነራል አለ፣ ከሱ ጋር ሆነው ጉዞ ወደ ባሌ የዘመቱበት ታሪክ ሪከርድዳል። አሁን ያን ትራክ ስትመለከተው የአላባን ማህበረሰብ ልክ ወደ ባሌ መሄዱ ምናምን የሚያሳዩ ነገሮች፣ ወደ ሲዳማ ወደ ሚባል ቦታ አሁና ሀሰን ቀብር የሚገኘው ወደዛ አካባቢ መኖሩ ነው። ከዚህ ቀጥሎ ባለው ዘመን ሌላው ታሪክ ደግሞ የኢማም ሲዴ ታሪክ ይመጣል። ሪከርድ አሁን ምነግርህ ሪከርድ የሆኑ ነገሮች የተሰነዱ የተሰነዱ ታሪኮች አፈ ታሪክ ሳይሆን የተሰነደ ማለት በ19 በ16 ወደ 95 አካባቢ ማለት ነው። ኢማም ሲዴ የሚባል እንትን መኖሩን የሚያሳየን ኢማም ሲዴ እንግዲህ ይታወቃል በአላባ አፈታሪክም ታሪክም በምንም የዘራረግም ሆኖ ከዘራገነትም እንደው የአላባ የእንትኑን መስራች የዳይናስቲ ሲዴ ዳይናስቲን መስራች ሆኖም ያለበት ሁኔታ ነው የሚታወቀው። ግን እዛ ታሪክ ላይ ሱሱኒዮስ የሚባል ንጉስ አለ በጎንደር አካባቢ። ሱሱኒዮስ ገና አልነገሰም፣ ወደ ጎንደር አልሄደም። እሱ ወደዚህ አካባቢ ሆኖ ገና እንትን ውጊያዎችን ያደረግ ነበር። ከዛ በኋላ ወደ ኢማም ሲዴ ወዳለበት ቦታ ይመጣል። ከዛ ምንድን ነው የሚለው ሲዴ መሐመድ ብሎ ነው የሚዘግበው፣ እዛ ታሪክ ላይ ማለት ነው። የሚዘገበው ቦታዎች ሁሉ አሁን እዚህ ወደ ጉራጌ አካባቢ መጀመሪያው መጣና ጉመር እንትን ወንዝን ተሻገረ ይላል። ከዛ ተሻገረና መጥቷ እና እዚህ ጋር ወደ ጉራጌን አስገባ፣ ወደ ራሱ አደረገ። ከዛ መከረ ከነሱ ጋር ይላል። ከመከረ ማንን? ሲደ መሐመድን ለመግለጽ ይሄ የሚለው የእሱ ጸሐፊ ነው የሚለው። በዛ ዘመን ውሎ ዜናውን የሚዘግቡላቸው ሰዎች አሉ፣ ለነሱ ማለት ነው። ከዛ በኋላ ሲደ መሐመድ እንትኑ ማድረግ አልፈለገም ይላሉ፣ ውጊያውን ማድረግ አልፈለገም ይላል። ከዛ ጥሎ ወደ ሌላ ቦታ መሄዱን ወደ አሁን ይሄ ምንድነች የምትባል ወንዝ አለች። ወደዛ ቦታ ሄደ ይላል። ተከትሎት ወደዛ ቦታ መጣና አደገኛ ውጊያ ተካሄደና ሲዲ ማህመድ አሸነፈል። አሁንም ሄዶ እንትና አመለጠ ይላል። ሱሱኒዮስ ተከተለው ተ እንደገና ተከተለና የሆነ ቦታ ላይ አደገኛ ሰባት ቀን የቀረ ውጊያ ተካሄዶ መጨረሻ ላይ እንትና ተሸንፎ የወሰዳቸውንም ሰዎች ወደ ሀረር ልኳቸው ንብረቱን ሁሉ ዞ ተመለሰ የሚል እንትን ተዘግቧል። የረጅም ታሪክ የተጻፈ ታሪክ ይሄ በ1695 አካባቢ የተጻፈ ታሪክ ነው። በዛ ዘመን የተጻፈ ታሪክ ነው። ኢማም ሲዴ ኢማም ሲዴ ማለት እንግዲህ ቀብራቸው አሁን አዘርነት ወደ ሌራ አካባቢ የሚገኝ ነው። የአለባ እንትኑን ስፋቱንም ይነገናል ማለት ነው። የአለባ ኢንፍሉንሱ ይሄ ሲሆን እንግዲህ ሌሎች ማህበረሰቦች ጋር አንድነት ምናምን መኖሩንም ያሳየናል አብሮም ነው እንደዚህ አይነት ነገር እንትኖች ሲካሄዱ ማለት ነው። ከዚህ ቀጥሎ ያለው ዜማ ዘመን ይመጣል የሪከርድ የሆነ የአሊኮ ታሪክ ይመጣል ማለት ነው። አሊኮ እንግዲህ ይታወቃል ባለ አባ እንትን ውስጥ አሊኮ ከዚህ ከአስራ ስድስት አስራ አራት ማለት ያኛው በ15 95 ነው። ይሄ ደግሞ ከስንት አመት በኋላ ከአንድ ከ20 ከ20 አመት በኋላ አሊኮ የሚባል እንትኑ መኖሩን ታሪክ ይነግረናል። በአስራ ስድስት አስራ አራት ፖርቹጋሎች የፖርቹጋል ቄስ ፈርናንዴዝ የሚባል ቄስ አንድ ላይ ሆኖ ከሱሱኒዮስ ሄዶ ነግሶ እዛ ሱሱኒዮስ ጎንደር ላይ ነግሶ ካቶሊክ እምነት ተቀብሎ እንዲቀበል ያደርጉታል። ካቶሊክ እምነት ማለት ከዛ በኋላ ሰራዊት አምጡልኝ ሄዳችሁ ብሎ ደብዳቤ የካቶሊክ እምነት መቀበሉን ሰራዊት ላኩልኝ የሚለውን ደብዳቤ አስይዟቸው ቄሱንና አንዳንድ ሰዎች ሰብ አስር የሚሆኑ ፖርቹጋሎችና ኢትዮጵያውያን ጨምሮ ይልካል። በደቡብ በኩል በሰሜን በኩል ከሄደ ቱርኮች ስለፈሩ መንገድ ፍለጋ በደቡብ ሲመጡ ብዙ ሀገር ከተሻገሩ በኋላ አላባ ላይ አላባ ገባን ይላሉ። ሌሶች ራሳቸው የጻፉት ገባን ስንገባ ይሄ ሀገር ነፃ ግዛት ነው ከሱሱኒዮስ ቁጥጥር ውጭ የሆነ ግዛት ነው እና መሪያቸውም አሊኮ ይባላል እና አሰራቸው። እዛ ቦታ ላይ ያስራቸዋል፣ የመረምራል ምርቅ ብዙ ነገር ይደርስባቸዋል። ብዙ ረጅም ታሪክ ነው እዛ ጋር ይደረጉና የወሰዳቸውን ንብረታቸውን ወርሶ ምን አድርጎ ለረጅም ጊዜ ካሰራቸው በኋላ የሆነው ከመካከል ወጣት የሆኑትን ሶስት አስቀርቶ ሶስት የሆኑትን አስቀርቶ ሌሎቹን ወደ መጡበት መለሳቸው ይላል እዛ ታሪክ ላይ ማለት ነው። ይሄ ሌላኛው ሪከርድ የሆነ እነዚህ ፖርቹጋሎች የጻፉት ታሪክ ነው ማለት ነው። ከዚህ ቀጥሎ ባለው ዘመን ደግሞ በ1628 አካባቢ የተሳለ ኤሚሊግራድ የሚባል ወደ ቮዬጅ ስቶሪክ ኦፍ አፍሪካ ኢትዮጵያ አብሲኒያ ሚል መጽሐፍ የጻፈ ካርታ ስሏል። የዛ ካርታ ላይ የአላባን ግዛት አስቀምጦታል። ራሱን የቻለ ግዛት ኪንግደም ኦፍ አላባ ብሎ ማለት ነው። ከዚህም በኋላ ወደ ሎቦ የሚባል ሩዶልፍ የሚባል እንደዚሁም ጸሐፊ፣ እሱም ተጓዥ ነገር ነው፣ ጂኦግራፈር ነው። በዛ ዘመን መጥቶ በ1683 አካባቢ 84 በፈረንጆች አቆጣጠር መነግርህ ይሄ መጥቶ እንትን አድርጓል። እሱም አላባን ካርታ አስቀምጧል። ከዚህ ቀጥሎ ባለው ዘመን ደግሞ ሌላው ሀሪስ በ አስራ ስምንት ዜሮ ዜሮ ምናምን አካባቢ አንድ እንግሊዛዊም ደግሞ ወደዚህ መጥቶ ነበር የአላባ የባህሪያ ነጋዴዎችን አግኝቶ ያወራቸውን ነገር አስቀምጧል። ይሄ ማለት እነዚህ እነዚህ ታሪኮች እያለ እንግዲህ ወጥቶ ተሰንዶ የተቀመጠሁ በገለልተኛ በገለልተኛ አካል የተቀመጡት እንደዚህ አይነት ታሪኮች አሉ። እንዲህ እያለ የሆነ ዘመን ላይ ደግሞ እንደዚሁም አንድ ጣሊያናዊ እንትን ተጓዥ የአላባ በጦር አበጋዞች የሚመራ ምናምን ብሎ ጽፏል። ሀሪስ ቅድም ባለው ላይ ምናምን በንግስት የሚመራ ሀገር ብሎ መረጃ ሰጡኝ ይላል። እነዛ የባሪያ ነጋዴዎችን ሸዋ ላይ ነው ያገኛቸው። ሸዋ ላይ አግኝቶ ሲጠይቃቸው ስለ አላባ ጠየቀ። ከን የመጣችሁ ይላቸዋል። ከአላባ ከሚባል ምን ይጠይቃቸዋል፣ ጠይቃቸዋል፣ ይመራመራ እሱ በቃ ኤክስፕሎረር ስለሆነ መንገድ መኖሩን ምናምን ነው የሚጠይቁ። ሲጠይቅ ይነግሩታል፣ አላባ የሚባሉ ሰዎች አላባ የሚባል አገር መኖሩን ሀገሩ በንግስት እንደሚመራው በንግስት ይመራል ብለል በእኛ አፈ ታሪክ ላይ አናገኝም። እዛ ዘመን ነግረውታል ለሱ ማለት ነው። ስለዚህ ከታሪክ ሰነዶች አንጻር እንዲህ እያለ እኛ ያለንበት ዘመን ላይ ደርሰናል ደርሰናል። ይገርመሃል አእምሮ የኔም ፍላጎት ይሄ ነበረ። አሁን እነዚህን ነጽቦች እንደውም ሀይላይት ነው ያየነው ማለት ይቻላል። በዲቴል ማየት ይቻላል። ይሄንን ይሄ ትውልድ አያውቀውም። እሞ አይደለም ይሄ ትውልድ ያለፉትም አባቶች ይሄን ነገር የሚያውቁት የሉም። አው አሁን ያለው መሀል ላይ የታሪክ ጋፕ እየተፈጠረ ነው። ገብተዋል። እኔ ይሄን ፕሮግራም ለማዘጋጀት ስነሳ ትልቁ ዓላማ ይሄ ነበር። እንግዲህ ክብራትና ክብራን ተመልካቾቻችን ስለ ሀላባ ታሪክ በእግረ መንገድ ነው ይህን ያህል ያየነው። ካፍታ ቆይታ በኋላ ደግሞ ተመልሰን እንመጣለን። በያላችሁበት አብራችሁን ቆይ